በአንድ ሀገር ዘላቂና እውነተኛ ዴሞክራሲ እንዲሰፍን የመድብለ ፓርቲ ስርዓት ግንባታ አስተዋጽኦ ከፍተኛ ነው ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ወይዘሪት መቅደስ መኮንን ይህም ለህዝቦች አብሮነት መቻቻልና መተሳሰብ አበርክተው የላቀ ነው ብለዋል። በመሆኑም ህገ መንግስታዊና መሰረታዊ የሆኑ የሰው ልጆች ሰብአዊ መብቶች እንዲከበሩ የፖለቲካ ፓርቲዎች የጋራ ምክር ቤት ሚናው ከፍተኛ መሆኑን ነው ወይዘሪት መቅደስ የገለጹት። በኢትዮጵያ ዘላቂ ሰላም እንዲሰፉ፣ ኢኮኖሚያዊ ማህበራዊ እድገት እንዲፈጠን፣ የህግ የበላይነት እንዲረጋገጥ፣ መልካም አስተዳደር እንዲጎለበትና በህዝቦች ፍላጎት ፈቃድ ላይ የተመሰረተ አንድ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት የፖለቲካ ፓርቲዎች በጋራ እና በትብብር መስራት አይተክ ሚና ያለው መሆኑን በመገንዘብ እነዚህ መሪዎች ተግባራዊ እንዲሆኑ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት መጋቢት አምስት ቀን 2011 ዓ ም በፈረሙት የቃል ክዳን ሰነድና የኢትዮጵያ የምርጫ የፖለቲካ ምዝገባና ስነ ምግባር አዋጅ ቁጥር 1162 ህዝብ 41 አንቀጽ 141 ንኡስ ቁጥር 2 መሰረት የጋራ ምክር ቤት መተዳደሪያ ደንብ መውጣቱንም በማከል አሰራሩና አደረጃጀቱ ህጋዊነት፣ ግልጽነትና ውጥነት ባለው መንገድ እንዲመራ እንዲሁም ህጋዊ ሰውነት እንዲኖረው ለማድረግ ይህንን መተዳደሪያ ደንብ ማዘጋጀት አስፈላጊ በዞኑ ዘላቂ ሰላም እንዲሰፍን ኢኮኖሚያዊና ማህበራዊ እድገት እንዲፋጠን መልካም አስተዳደር እንዲሰፍንና በህዝቦች ፍላጎትና ፈቃድ ላይ የተመሰረተ አንድ የፖለቲካና ኢኮኖሚያዊ ማህበረሰብ መገንባት እንዲቻል በትብብር መስራት ወሳኝ ጉዳይ እንደሆነም ከመተዳደሪያ ደንቡ አቅርበዋል። የጋራ ምክር ቤቱ ከዚህ በፊት መልካም የስራ ጊዜያትና ግንኙነት እንደነበሩት ያስታውሱት በካፋ ዞን ብልጽግና ፓርቲ ቅርንጫፍ ምክር ቤት የፖለቲካና ርዮተ ዓለም ዘርፍ ኃላፊ አቶ ታከለ ታምሩ ናቸው። ግልጽ በሆነ መንገድ ችግሮቻችን እያነሳን እየፈታን የፖለቲካ ስራዎቻችንን መስራት ያስፈልጋል። የፖለቲካ ምህዳርንም እያሰፋን መሄድ የሚጠበቅ ነው። በጋራ ስንሰራ መጥተናል። በዚህ ዓመት ውስጥ ባደረግነው እንቅስቃሴ በጣም በሚገርም መንገድ ፍጹም መግባባትን በሚያመጣ መንገድ በጋራ ለመፍታት ጥረት ያደረግንበት ሁኔታ አዲስ የተመረጡ የስራ አስፈጻሚዎችን በመቻቻልና በመከባበር ጤናማ የስራ ውድድር ላይ በማተኮር የዴሞክራሲ ምህዳሩን ማስፋት ይጠበቅባቸዋል ያሉት አቶ ታከለ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ ቁጥር 1 2017 መሰረት በአዲስ መልክ የተመረጡ ኮሚቴዎች በጥንካሬ የተመዘገቡ አፈጻጸሞችን በማስቀጠልና ያልተጠናቀቁ ተግባራትንም ነቅሰው መከወን እንዳለባቸው አሳስበዋል። የጋራ ምክር ቤቱ በአካሄደው ስብሰባ አቶ ናትናኤል በትሩን ከነጻነትና እኩልነት ፓርቲ ሰብሳቢ አቶ ታምሩ ታከለን ከብልጽግና ፓርቲ ምክትል ሰብሳቢ በማድረግ አምስት አባላት ያሉትን የስራ አስፈጻሚ አመራሮች መርጧል። አዲስ የሚደራጅ ስራ አስፈጻሚ ይሄን ጉዳይ ተከታትሎ ማስፈጸም መቻል አለበት። ተደራጅ የተባሉ ምክር ቤቶችም ደግሞ ጠንክሮ እንዲወጡ መደገፍ መሻል አለበት። የፖለቲካ ፓርቲዎችን አቅም ማጎልበት፣ የቴክኖሎጂ አጠቃቀምን ማስፋትና ችግሮችን በውይይት የመፍታት ልምድ ትኩረት ተደርገው የሚሰሩ መሆናቸውን የጋራ ምክር ቤቱ ሰብሳቢ የሆኑት አቶ አትናኤል በትሩ ገልጸዋል። ባለፉት ሶስትና አራት ዓመታት የከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት በዲሞክራሲ ስርዓት ግንባታው ላይ እጅግ በጣም ጉልህ ለውጥ ያሳየበት እንዲሁም ደግሞ ተቀራርቦ በመነጋገር በውይይት ያሉ ችግሮችን የፈታበት አግባብ ነው ያለው። ለከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የግንዛቤ እጥረት እንዳይኖር ግንዛቤ ስራዎች የተሰራበት አግባብ ነው ያለው። ከዛ ባለፈ ደግሞ እንዲሁም የመቀራረብ ሁኔታዎች ከዚህ ቀደም የሉም፣ አሁን ግን የመቀራረብ ሁኔታዎች አሉ። የመድብለ ፓርቲ ዲሞክራሲ ስርዓት ግንባታውን የማስፋት እጅግ በጣም ብዙ ለውጦች አሉ። ከዛ ባለፈም ደግሞ የጋራ ምክር ቤቱ ከመንግስት ጋር በጋራ የመስራት ሁኔታዎች አሉ። የልማት እንቅስቃሴዎች ላይ የመሳተፍ ሁኔታዎች ይኖራሉ ማለት ነው። ካፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ አባልና የነጻነትና እኩልነት ፓርቲ አመራር የሆኑት አቶ አክሊሉ አለማየው የምክር ቤቱ መቋቋም የአመለካከትና የተግባር ክፍተቶችን በማስተካከል በሀገርና ህዝብ ጥቅም ላይ መሪ ያደረጉ ስራዎችን ይሰራሉ ብለዋል። ከዚህ በፊት የነበረው ችግሮችን ሶልቬ ማድረግ የተጠራርተው ጉዳዮችን የመፍታት ነገሮች አልነበሩም። ስለዚህ በዚህ መሀል ላይ ህብረተሰቡ እየተጎዳ በዚህም በዛም እየተባለ ተቃዋሚ ምናምን እየተባለ ዜጎች እየተጎዱ ነበረ፣ ና አሁን እኛ ከገባን ወዲህ ያሉት ችግሮች ሲፈጠሩ እስከ ወረዳ ድረስ በመደዋወል ያለውን አመራሮችን በመጠየቅ ያለውን ችግር በመፍታት እስከ ወረዳ ድረስ ወርደን እያደራጀን ነው ያለ ነው። የምክር ቤቱ አሰራርና አደረጃጀት ውጤታማ እንዲሆን የተሰሩ ስራዎች መኖራቸውን የገለጹት አቶ አክሊሉ አሁንም ቀሪ የትግል ሂደቶችን በመቻቻል ማካሄድ እንደሚጠበቅም አሳስበዋል። ትልቅ መስዋዕትነት ከፍለን ነው እስከዚህ የደረስ ነው ና አሁን የነበረ አሁን የመጣው አመራር እጅግ በጣም ጥሩና አብረን ተባብረን ያለውን ነገር በንግግር የምንፍታ የሚል አመራር ስለሆነ እኛ ደግሞ ያየነው ያሳለፍ ነው ነገር ያስከፍልን መስዋእትነት ብዙ ስለሆነ ይህን ስራ የሚለውን አመራር ይዘን አብረን መስራት ካልሆነ በቀር ሌላ ምንድን ነው አሁን ከኛ የሚጠበቀው? ቶ ባሬ መራ ሀፔን አሞ ካቸን ላል ከፋ በንግግር የሚፈታበት ዘመን ላይ በመምጣት እጅግ በጣም ደስ ብሎኛል። ምክር ቤቱን መልሶ ለማደራጀት በቀረበው መተዳደሪያ ደንብ ላይ የአባላቱን ግንዛቤ የሚያዳብሩ ማብራሪያዎች የተሰጡ ሲሆን የተመረጡ ስራ አስፈጻሚዎችም ቃለ መሃላ አድርገዋል።